ሁለት አጫጭር መረጃዎችን ይችላችሁ መጥቻለሁ። የአቶ ታዬ ደንደአ የዋስትና ጥያቄ አቃቤ ህግ ውድቅ እንዲደረግ ጠይቋል። በሌላ መረጃም ከአዲስ አበባ የአዲስ አበባ ገቢዎች ቢሮ ሰራተኞች ካሜራ የተገጠመለትን ዩኒፎርም ለብሰው እንዲሰማሩ ተደረገ። አሰላሙ አሌይኩም ረህመቱላህ ወበረካቱ። እንደምናላችሁ ውድና የተከበራችሁ የሀገሬ ልጆች ኢትዮጵያውያን፣ ኤርትራውያን፣ ሰላም ለሁላችሁ፣ ሰላም ለሰው ዘር በሙሉ። ለዚህ ቻናል አዲስ ከሆኑ ሰብስክራይብ እንዲያደርጉ በአክብሮት እጠይቃለሁ። ቪዲዮውን በላይክና ሼር ጀምሮ ቀጥታ ይዥላችሁ ወደ መጣወት መረጃዎች እናመራለን። አቶ ታዬ ደንደአ የቀረበባቸው አዲስ ክስ በውጭ ሆነው ለመከላከል ያቀረቡትን የዋስትና ጥያቄ አቃቤ ህግ ተከሳሹ ከፍተኛ የህዝብ ተቀባይነት አግኝተዋል በማለት የዋስትና ጥያቄው ውድቅ እንዲደረግ ተጠየቀ። የቀድሞ የሰላም ሚኒስትር ዲኤታና የጨፌ ኦሮሚያ አባል አቶ ታዬ ከዚህ ቀደም ጥፋተኛ በተባሉበት የጸና ፍቃድ ሳይኖር የጦር መሳሪያ ይዞ የመገኘት ወንጀል የግራ ቀኙን የቅጣት አስተያየት ለመስማት ህዳር 15 ቀን 2018 ተሰይሞ ለነበረው ለፌዴራል ከፍተኛ ፍርድ ቤት ልደታ ምድብ አንደኛ የህግ መንግስትና ከህገ መንግስት ላይ የሚፈጸሙ ወንጀሎች ችሎት አቃቤ ሕግ በአቶ ታዬ ላይ ሶስት ተደራራቢ ክሶችን እንደ አዲስ ማቅረቡ ይታወሳል። ችሎቱ በቀረበው አዲስ ክስ የተከሳሽን መቃወሚያ ለመቀበል ያቀረቡትን የዋስትና ጥያቄ ለመመልከትና ጥፋተኛ በተባሉበት ወንጀል የግራ ቀኙን የቅጣት አስተያየት ለመስማት ማክሰኞ ህዳር 23 2018 ተለዋጭ ቀጠሮ ሰጥቶ ነበር። በዚህም መሰረት ተከሳሹ ህዳር 23 2018 ችሎት የቀረቡ ሲሆን አይናቸው ላይ የጤና እክል እንዳጋጠማቸው በመግለጽ የቅጣት ማቅለያ እንዲደረግላቸው ጠይቀዋል። ችሎቱ በተከሳሽ በኩል የቀረበለትን የቅጣት ማቅለያ በማስረጃ የተደገፈ አይደለም በማለት ተከሳሽ ከቀጣይ ቀጠሮ በፊት ማስረጃ እንዲያቀርቡና ማስረጃውን ተመልክቶ የቅጣት ውሳኔ ለማሳለፍ ለህዳር 26 2018 ተለዋጭ ቀጠሮ ሰጥቷል። የ የቀረቡባቸውን አዲስና ተደራራቢ ክሶች ከውጭ ሆነው እንዲከላከሉ በጠበቃቸው በኩል የዋስትና መብት እንዲፈቀድላቸው ያቀረቡት ጥያቄ ሰፊ የህግና የፍሬ ነገር ክርክር ተደርጎበታል። አቶ ታዬ የወንጀል ስነ ስርአት ህጉንና የሰበር ውሳኔዎችን በዋቢነት በመጥቀስ ዋስትና እንዲፈቀድላቸው የተከራከሩ ሲሆን አቃቤ ህግም የተከሳሽን የዋስትና መብት ጥያቄ በመቃወም ውድቅ እንዲደረግ ተከራክሯል። አቃቤ ህግ ያቀረበው ብቸኛ መከራከሪያ ተከሳሹ አቶ ታዬ ሆርን ኮንቨርሴሽን ከተባለ ሚዲያ ጋር ያደረጉት ቃለ መጠይቅን ተከትሎ በህዝብ ዘንድ ከፍተኛ ተቀባይነት ያገኙ በመሆናቸው በመንግስት ላይ ጫና ሊፈጥሩ ይችላሉ የሚል እንደሆነ የአቶ ታዬ ጠበቃ አቶ አበራ ንጉሥ ለሪፖርተር ተናግረዋል። አቃቤ ህግ ክርክሩን ለማጠናከርም ተከሳሹ ሆርን ኮንቨርሴሽን ከተባለ ሚዲያ ጋር ያደረጉት ቃለ ምልልስ በተሰራጨባቸው የማህበራዊ ሚዲያ ገጾች አንድ ሺህ የሚሆኑ ተመልካቾች አስተያየቶችን ሰጥተውም መመልከቱን በመጥቀስ ቃለ ምልልሱ ያገኘውን ተቀባይነት ለችሎቱ ማስረዳቱን ጠበቃ በራ ገልጸዋል። ከእነዚህ አስተያየቶች መካከልም አቶ ታዬ የኛ ጀግና፣ ይህን መንግስት አጋለጥከው አንተ የህዝብ ልጅ ነህ፣ የሚሉና ሌሎችም ይገኙበታል በማለት አቃቤ ህግ ለችሎቱ ማስረዳቱን ጠበቃው ተናግረዋል። በመሆኑም ተከሳሹ በማረሚያ ቤት ሆነው የቀረበባቸውን ክስ እንዲከላከሉ በማለት የዋስትና ጥያቄ ውድቅ እንዲደረግ መጠየቁን የአቶ ታዬ ጠበቃ አስረድተዋል። ችሎቱም በዋስትና ክርክሩ ላይ ብይን ለመስጠትና በአዲሱ ክስ በተከሳሽ በኩል የቀረበውን የክስ መቃወሚያ በተመለከተ የአቃቤ ህግን አስተያየት በጽሁፍ ለመቀበል ለታህሳስ 8 2018 ተለዋጅ ቀጠሮ መስጠቱን ጠበቃው አክለዋል። በሌላ መረጃም ከአዲስ አበባ ግብር ከፋዮችን የመከታተልና የመቆጣጠር ኃላፊነት የተሰጣቸው የአዲስ አበባ ከተማ አስተዳደር ገቢዎች ቢሮ ሰራተኞች ከህዳር 24 2018 ጀምሮ ካሜራ የተገጠመለት ዩኒፎርም ለብሰው እንደሚሰማሩ ተገለጸ። የከተማ አስተዳደሩ ገቢዎች ቢሮ ለሪፖርተር በላከው መግለጫ እንዳመለከተው የተመደበለትን ከመቶ ሚሊዮን ብር በላይ ወጪ በመጠቀም ከኢንፎርሜሽን መረብ ደህንነት ኢንሳ ጋር በመቀናጀት የቦዲ ወርን ካሜራ ፕሮጀክት አልምቶ በማጠናቀቅ ወደ ተግባር ተሸጋግሯል። በዚህም መሰረት የአዲስ አበባ ገቢዎች ቢሮ ከህዳር 24 ጀምሮ ግብር ነክ ጉዳዮችን በተመለከተ የህግ ማስከበርና የቁጥጥር ስራዎችን የሚያከናውኑ ሰራተኞቹ ቪዲዮ ካሜራ የተገጠመለት ዩኒፎርም በመልበስ እንደሚሰማሩ አስታውቋል። ይህ የካሜራ ቴክኖሎጂ የቁጥጥር ባለሙያዎች የቁጥጥራቸውን በድምፅና በምስል በመቅረጽ በቀጥታ ለዋና መስሪያ ቤትና ለቅርንጫፍ ጽህፈት ቤቶች እንደሚልኩ ቢሮ ገልጿል። በመሆኑም በዋና መስሪያ ቤትና በቅርንጫፍ ጽህፈት ቤቶች የሚገኙ ባለሙያዎች በቡድን የሚንቀሳቀሱ የቁጥጥር ባለሙያዎች እያንዳንዳቸው በየትኛው አካባቢ ቁጥጥር እያካሄዱ መሆናቸውን ሎኬሽን ትራኪንግ እንዲሁም ከግብር ከፋዮች ጋር የሚያደርጓቸውን ንግግሮች በድምፅና በምስል የሚከታተሉ መሆናቸውን አስታውቋል። ይህም በግብር ከፋዮች ዘንድ በተደጋጋሚ የሚነሱ ብልሹ አሰራሮችን ለመቅረፍ እንደሚያስችል የጠቆመው ቢሮው ከመርካቶ ጀምሮ በተለያዩ የአዲስ አበባ የገበያ ቦታዎች የሚነሱ ለዓመታት የዘለቁ ቅሬታዎችን ለመቅረፍ እንደሚያስችል ገልጿል። የሌብነትና ብልሹ አሰራሮችን ከመከላከል ባሻገር የአገልግሎት አሰጣጡን ቅልጥፍና በማጎልበት ዘንድሮ በከተማ አስተዳደሩ ለመሰብሰብ የታቀደውን 350 ቢሊዮን ብር የገቢ እቅድ ለማሳካት እንደሚያስችልም ጠቁሟል። ዘገባው የሪፖርተር ነው። ብርታቶቼ ቪዲዮውን ላይክ እና ሼር ማድረግ አትዘንጉ። ለዚህ ቻናል አዲስ ከሆኑ ሰብስክራይብ እንዲያደርጉ በአክብሮት ትጠይቃለሁ። በሌላ መረጃ እስክንገናኝ መልካሙን ሁሉ መኝላችኋለሁ። አሰላሙ አሌይኩም ወራህመቱላህ ወበረካቱ